አጠቃላይ ስንት መጣ መሰላችሁ? ካሜራ ማኛ እድለኛው ሄሎ፣ በዚህ ቁጥር አመሰግናለሁ። ባለቀው ደስ ይለኝ ነበረ፣ በሰራበት ደስ ይለኝ ነበረ ግን አይሆንም እና ያው እድለኛ የሆናችሁ ሄሎ በሉን። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? በስተ መጨረሻ ሚያው ሱቄን በስንት ጊዜው ከፍቼው አለውኝ እና ያው እንደምታዩት ማለት ነው የከፈትኩኝ ነው ያው አራ ስሜ፣ በዚህ ሰዓት መውጣት አልነበረብኝም፣ ግን ብዙ ልጆች እየደወሉ አሳይና ምናምን ነገር እያሉኝ፣ ይህንን ይመስላል አሳያችሁ። ሱቁ አካባቢውም ማለት ነው ያው ለዋናው መንገድ በጣም ቅርብ ነው እና ይታያል ማለት ነው። ከዛ እንመጣለን እንከፍል ላይ ሱቁ ይህንን ይመስላል። ማታውቁት ትኖራላችሁ ብዬ አላስብም እና ብዙ የደወሉልኝ ልጆች አሉ እዛ ለነሱ ማብራሪያ እሰጣለሁ ወይ ማለት ነው። እሺ አሁን ይሄ አሸንጉሊት ከነዚህ አሸንጉሊቶች እንጀምር። ከጉርዶች እነዚህ ሶስት ጉርድ አሸንጉሊቶች አሉ። የሁሉም አሸንጉሊቶች ይለያያል ማለት ነው። የዚህ ዋጋ ከዛ ደግሞ እነዚህ ዋጋ። እነዚህ ስንት አሉ? አንድ ሁለት፣ ከዛ እዚህ ጋር ሶስት አራት አምስት አሉ ማለት ነው አምስት እነዚህ ሶስት ጎርድ ጉርድ ታንብላጩ ዋጋውን ለመስራት እነዚህ ደግሞ ደረት ይባላሉ እንደዚህ ማለት ነው ይሄ ደረት ነው እና እንደዚህ ውጭ ላይ ነው የምንሰቅልበት ስንት አለ አንድ ሁለት ሶስት እዛን ሶስት ሶአት አት 67 ሌላይህየተረሳ አለጋእነዚህ ዋጋ ማለት ነው። የአንዱ ዋጋ 6መቶ ብር እናይህ የደረቱ ማለት ነው 6መቶ ብር። ከዛ ጉርድ ደግሞ ሁለካምሳ ነው፣ ግን ደግሞ ያው ሲሸጥ ስላገለገለኝ ማለት እሺ እና የደረት ማለት ይሄኛው ነው፣ 600 ብር። ይሄ ደግሞ 2500 ነበረ ስላገለገለ 2000 ብር ማለት ነው። ሶስቱን ማባዛት ማለት ነው እዛ። ይሄ ደግሞ ስገዛ 3500 ነው። ያው ስላገለገለ 3000 ብር ሙሉ ማለት ነው፣ የቀሚስ ወይም የሽቲ መጠቀለያ እና አሁን በቁጥሩ ልክ ምና ማባዛት ማለት ነው። ከዛንላቹ፣ እያንዳንዱ ቆይ፣ ይሄ የተሰቀለበት ብረቱን አይታችሁታል። ይሄ የያዘው ማለት ነው ደግሞ አንዴ። ካሜራማን አሁን ላስቸግር፣ እዚህ ችጋችን አሳየለን። ይሄ መስቀያው ባለ ሁለት ይባላል። አንዱ ዋጋ 80 ብር ነው ከዛ ቁጥሩን አስቀምጣለሁ እሱን ሰማንያ ብር ማባዛት ማለት ነው። ከዛ ደግሞ ይሄ ብረቱ የለም እንቁጠራቸው እና የአንዱን ዋጋ ነግራቸዋለሁ። አንድ ሁለት ሦስት አራት አለ ሦስት አለ አራት አለ ሰባት ስምንት ዘጠኝ አስር አስራ አንድ ማለት ነው። የአንዱ ዋጋ ሦስት መቶ ሰባ ብር ሰባት ሲባዛ ለ11 ከዛን ደግሞ 600 ሲባዛ የደረት ማለት ነው። ስምንት አይኩ ስምንት አንተው ስምንት እሺ 2000 ሲባዛ ጉርዶቹ ማለት ነው። ሲባዛ 3 ማለት ነው። እነዚህ ደግሞ 3000 ብር 1 2 3 4 5 እሺ 3000

ሲባዛ ለ28 ማለት ነው። ከዛ ይሄኛው ዲስፕሌ ሳሰራው ማለት ነው 7500 ነበረ፣ ግን እዚህ ጋር ተሰበረ። ያው 6500 ነው፣ በቃ 6500። አዎ። ሌላ ደግሞ ከእቃው ውጪ ያልነገርኳቸው ያው አንዳንድ ሺቲዎች አሉ። ያልተሸጡ ማለት ነው። እነሱንም ጭምር ነው የማስረክባችሁ ማለት ነው። ከኮስሞ ውጪ እና የሽቲዎችን ቁጥር የሽቲዎቹ ቁጥር ማለት 1 2 3 4 5 6 7 8 9 10 11 12 13 14 እነዚህን ቁጥር ነው ያወረኩት።

ያው የእናንተንም ጊዜ ላለመሻማት ማለት ነው። እያንዳንዱ ሽቲ ቆጥሬው ስልሳ አራት ፍሬ መቶታል እና ስልሳ አራት ፍሬ ደግሞ በስድስት መቶ ሀምሳ አርባ አንድ ሺ ስድስት መቶ ብር ይመጣል ማለት ነው። የሽቲዎች ሙሉ ዋጋ እና ውዶች፣ የድምራችን ውጤት ማለት ነው። አጠቃላይ ስንት መጣ መሰላችሁ? ከሜራ ማኛ ውሰደው እንደዚህ ከዛ ፓንቶችም አሉ ያው እዚች ጋ እንደገና ሂጃቦች አሉ ጡት መያዣዎች አሉ ሻሾች አሉ እና የተለያዩ ነገሮች አሉ። አጠቃላይ ሂሳቡ ያው እንዳያችሁት 83745 ብር ይመጣል ማለት ነው። አጠቃላይ እንደዛ ነው የሚመጣው ማለት ነው። እድለኛ ሄሎላይ በዚህ ቁጥር አመሰግናለሁ። ባለቀው ደስ ይለኝ ነበረ፣ ሰራበት ደስ ይለኝ ነበረ ግን አይሆንም። እና ያው እድለኛ የሆናችሁ ሄሎ በሉን። ቦታውን ደግሞ እንደምታዩት ማለት ነው አስፋልቲያው እና ቴሌው ጋ ነው ዜሮ ሁለት ቀበሌ። ሲቀጥል እዛ ጋ እቃ ቤት ነው ያለው፣ እዛ ጋ ደግሞ የተለያዩ የህፃናት ልብስ ነው ያለው። እና እዛ ጋር ደግሞ ረከቦት ምናምን ምናምን ያለው። እዚህ ጋር የልጅ ልብስ ነው ሽቲ ምናምን ነገር የለም። እዚህ ጋር ደግሞ የወንዶች ሱቅ ነው ያለው ተቀናቃይ ምናምን የለባቸው ማለት ነው። ገዢ ከመጣ አማራጭ የለውምና ጠይቆ ሳይገዛ አይወጣም። ኢንሻአላህ እና። ው ደናውኑ ሱቅ እንዳያበልጣችሁ። ሄሎ ሄሎ ማማ ጨቤ ሱቅሽን ፈልገው ነበረ ብላችሁ ደውሉልኝ፣ አናግሩኝ። ያው እናቴ ሳታቅ ነው የመጣሁትኝና ቶሎ ወደ ቤት ልመለስ ብዙ አላወራ ባይ